መተባበላችሁ አሁን እኔ ግድ ጨምጄጅ ሰባብሬ ግቢ በቃ አሁን ተፈጠረው በቃ ታይ አሁን እሷ ለእኔ ብላ አሁን አሁን የኔ እንትን ይዟታል። ታውቃለህ አይደለም? አንበንድ በንድ ይሄማ ማን ያሳስባ? እኔ አስብበታለሁ። እኔ ራሴ የምናገረው ነገር አይደል? እን በቃ አታልቅሽ። ቶ በቃ እኔ የምልሽ እኔ የምልሽ በቃ ትቻለሁ፣ በቃ ትቻለሁ። የተወሰነ ጊዜ አለ፣ አስቢበት። አንቺም ሳትጨናነቂ መሳቴ እሱም ያስብበት። የሱ ነገር እንትን አላ ብዙም እንትን አላለኝም። እሱም ያስብበት እየሻለ ቅድሚ አልኩሽ ነገር ደሞ አለ፣ ግን ተምሮበታል። በደንብ ነው ተማረው። እግዚአብሔርን ውስጡ ውስጡ ግን በደንብ ተምሯል። ግን የእንትኑስ ነገር ይቆይ፣ በቃ ይቆይ። አንቺ ለኔ ብለሽ መጨናነቅ አትችልም። አሁን በቃ አትጨናነቂ። ፍሪውኝ፣ ውስጥሽ ፍሪውኝ። ምን ልለው ነው እኮ ነው፣ ገብተዋል። ቢኒ ምን ልለው ነው? ከዛ እኔን አስማ አገናኛለሁ፣ አስታርቃለሁ ብሎ እኔ ከዚህ እስከ በራፍ አልመሰለኝም። አላልኩሽም እንዴ? አልመሰለኝም። ይሄ ነገር ግድ የለ

ጥሬ በጥሬ፣ አሁን አልበሰለ ነገር ጥሬ በጥሬ አይቻልም፣ አይሆንም። በቃ አታሳሳስብሽ፣ በቃ ግድ እኛ የለንም። ስለቀሳት ነው ምል የነገርኩ እኮ ነው። የኔ ነገር ብሶት ሆኖባት ነው። አሰረ ነው ምን ነገር አንተ፣ እያወራሁ እኮ ነው። የኔ ነገር ብሶት ሆኖባት ሌላ ነገር አይደለም። በቃ እኔ አግኝቻለሁ። ሌላ ችግር ካለ አውሪ አንገሪኝ

ትን መሲኒ አለ፣ አንድ ምክንያት አለ፣ አንድ ተጨባጭ ነገር ይሄዳል። አሁንም እኮ እሱ ምንም ጥፋት እንደሌለበት ማለት ጋሽ ስለተጫወተ እሚለው እንጂ ምን ጥፋት አሁን አብሬ ያለ አጠገባችን ጥፋቱ ሊገባው ጥፋት ከዚህ በላይ ጋሽ መፈጠር ነበረበት ማለት ነው። ረፍት ይኑርሽ። ይኑር እንደ አይደለም። አሁን አታልቅሽ ነው የምልሽ። ጽፎት እሚሆነው ወይ ሰው ሲገደል ነው። በቃ ተይ። ሌላ ነገር ሲፈጠር ነው። በቀደም ነገር ተናግረ አሁን እኔ እልቆጣሽ ነኝ እልቆጣሽ ነኝ። እሺ በልጅነታችሁ ትዳር ይዛችሁ ከትላንት ወዲያ መቼም ተናግሬዋለሁ። በልጅነታችሁ ትዳር ይዛችሁ እንትን ያዘ ወርቅ ያዘ እንትን እውላችሁ በቃ አላወቃችሁበትም አያዙም። አላወቃችሁበትም። የትዳሩም ሁኔታ አላወቃችሁበትም። በቃ ዝም ብላችሁ ያንከባልላችኋል። አላወቃችሁበትም ብዬሻለሁ፣ ብዬዋለሁ፣ በቀደም ብያለሁ። አንቺ አሁን ማልቀስ ማልቀስ ነገር ይከ እንትን ይበል። እኔ ውስጤ አይጎዳም። እኔ ውስጤ አንቺ ደስ ባለ ሰዓት እደውላለሁ፣ እንገናኛለን፣ እደውላለሁ፣ አገኝሻለሁ። እንዴት ነው ሰላም ነሽ? ወላለሁ አሁን አንቺ አገግሚ፣ ሰላም ሁኜ በቃ ሰላም ብቻ ይውረድ ውስጣችሁ ውስጣችሁ ላይ ሰላም ይኑር። ውስጣችሁ ሰላም ይኑር። አንቺም ደግሞ እረፍት አርቂ፣ እረፍት አስቢበት። አሳሽኒ እሱም ባገኘሁት ቁጥር እኔ በሚናገረው ቃላት ራሱ በተግባሩ ብቻ አይደለም፣ በሚናገረው ቃላት ራሱ ሁሌ ሰብሮ ነው። እኔ ለቅቻለሁ፣ እኔ ለቅቼበታለሁ። ለዛ ነው እኔ በቃ ብቻዬን። የኔ መንቀት አይበቃሽም? ማረፍ እንፈልጋለሁ። እሺ፣ ይሄን ያመጣሁት ነገሮች እንዲስተካከሉ ነበር፣ ሩታ። በቃ ነገሮች በዚህ ልክ ከሆኑ ሰውዬውን እኮ በቃ፣ አንቺ ረፍት አድርጊ። ብሶተኛ እኮ ለምን? ልጄ ልጄ፣ አንቺ አንቺ ካለሽልኝ ሁሉ ነገር አለኝ። አንቺ ኑሪልኝ አንቺ ብቻ ኑሪልኝ አንቺ ሰላም ሁኝልኝ አንቺ ብቻ ሰላም አንቺ ሰላም ከወድሽልኝ አብርሃም ነው አብርሃም ሰላም ከሆነል አንቺ ሰላም ነው ሰላም ብቻ ሆኑልኝ እንጂ ነጌም አልመሸም ነጌም ይነጋል ከነጌም ወዳ ይነጋል ከነጌም መስታ ይነጋል ሁልጊዜ ይመሻል ይነጋል ይመሻል ይነጋል እንገናኛለን ነጌ ሌላ ቀን ነው አይደለም እንዴ ዛሬ ፍጪው ዛሬ ተፈጭቶ ዛሬ ተቦክቶ ዛሬ ይጋገር አይቻልም ይሄን ያህል ብሶት ውስጥሽ ሳይፈቅድ ነው አኔ ላግኝ ውስጥሽ። በቃ እኔ ነገሩ ላዩ ነው እንጂ ነገሩ እንዲህ ብዬ ላዩ ነው እንጂ፣ ዛሬ ብቻ እዬ ይሄዳል። አይደለም አይደለም። በቃ ሰላም ይሁንልን እንጂ ችግር የለም በቃ። በጣም አንቺ ኑሪ ለኛው፣ ጌታጣ እኔ የምፈልገው እኮ አንቺን ነው፣ እሱን ነው፣ ሰላማችሁ ነው የምፈልገው። ሰላም ከሌለ እመምት ካለ በሽታ ካለ ቢታረቁ ምን አደርጋል? ሰላም ቢሆን ምን አደርጋል። ውስጥ ሰላም ካልሆነ ካልሆነ ሰላም ከሆነ ውስጥ የውስጥ እመምት የውስጥ እመም ሁሉ ደህና ሆኖ የውስጥ እመም ሁሉ ድኖ ነው እንጂ ሰላም ሚሆነው ውስጥ ላይ እመም እያለ መዳና መታረቅ አለ፣ ሰላም አለ፣ ውስጥ ላይ እመም እያለ አይደለም። አይደለም፣ ይሄ አይደለም። አስቢበትና አስቢበትና፣ ነገ አስቢ፣ ከነገ ወደ አስቢ። እኔ እኔ እስከዛም ከፈለኩም ሄጄ እመጣለሁ። ብታጀራ ማለት ከዚህ ዕቃ ይዘን እንሄዳለን።

ማድረግ ያለብን መንከባከብ ያለብን ነገር እናደርጋለን። ሩታ ቢኒ፣ እኔ እዚህ ዝም ብዬ ባርፍ ይሻለኛል፣ ከቤተሰብ ጋር ሆኜ ባርፍ ይሻለኛል ያል እናንተም። በቃ ወንድም የለብኝ አንተም ጋር ሻይ እየዋሸሽን ነው። እንደዛ ስትታመሚ እኮ ማንም የመጣ ሰው አልነበረም። እና ቤልና አንዋር ነው የመጡት። አዎ ቪዲዮ ላይ መግባት ማይፈልግ እኮ ሰው አለ። ቢኒ ምን አለ መሰለህ፣ ሁሉም እንደ እንትን ማለት አይደለም። ቪዲዮ ላይ መግባት አይፈልጉም። እኔ አቤል ጋሽ እየዋሸች ነው አሁንም ማንንም እንደሌለሽ እየተረዳለ ነው አቤል ተናግሯል። ማንም ስለሌለ ነው እሱ እኮ ከኔ ፋሚሊ የሚያውቀው የለም የኔን ብቻ ነው የሚያውቀው፣ እና በሱ በኩል ደሞ ሊመጣለት የሚችለው ነው አለቀ። ከዛው ውጪ ግን ቪዲዮ ላይ መግባት የማይፈልጉም በዛ ሰዓት ደግሞ መድኃኒት ምናምን ለመግዛት ዞር ዞር እያሉ ነበር። እርግጠኛ ነሽ ሩታ? ው በጣም እርግጠኛ ነኝ። እኔ እዚሁ ሆኜ የማርፍ ነው የሚሻለኝ። ይሄን ሄዶ ሻብራማው እሺ፣ እኔ እንዲላ አድርግ። እኔ ከፈለኩም እቆያለሁ፣ ከፈለኩም እጄ ይመጣለሁ። እኔ ችግር የለም። እኔ ስለ እኔ ችግር የለም። ችግር የለም። ስለ እኔ ምንም ችግር የለ። ስጋት አይደርብሽ። እኔ ጋሽዬ መፈልጎኝ መጥቶ እንዲህ ለምን ይሆኑብኛል እንዲህ ለምን ይሰናከልብኛል አትበል። እኔ ውስጥ አይሰናከልም። ምንም ችግር የለም። ጥፋተኛ እኔ ነኝ ጋሽ፣ አንተንም ያደከምኩ ነገሮች ለማስተካከል ችግር የለም ይሆናል በሚለው በቃ እንዴ፣ እኔ ለልጆቼ ሰላም አይደለም እምፈልገው ለልጆቼ ሰላም እንኳ ወረስ ሁለት ወረስ ስልቀመጥ ሳምንት ስልቀመጥ ሶስት ሶስት ስቀን ልደር አንድ ስቀን ልደር ለልጆቼ ሰላም እንዴ፣ ሰው ለልጁ ሰላም ስንት ዋጋ ይከፍላል? ለልጁ ሰላም ሰላም ደግሞ ይወርዳል እኮ ሰላም አውረዶ አይቀርም። ቢኒ ሰላም ይወርታል። እግዚአብሔርን ሰላም ካልወረደ ታያለ። ግን የአሁኑ ሰላም እስከ መጨረሻ እስከ መጨረሻ ያረጁበታል ያጀጁበታል። የአሁኑ ሰላም የመጨረሻ ሰላም ነው በቃ። የአሁኑ ሰላም ብዙ ግፊያ አለ። ከብዙ ከብዙ ግፊያ የተገኘ ሰላም ነው የአሁኑ። ግፍ የአሁኑ የመጀመሪያውም ነው የአሁኑ ሰላም ግን በብዙ ግፋያ ነው ተገኘው። እስከ መጨረሻ ሰላም ነው የሚሆነው። ሰላምም ይሆናል እወቁ። እግዚአብሔር ይጨመርበታል ሰላም ነው የሚሆነው። አሁን ሳይበስል ጥሬ በጥሬም ብዬሻለሁ ቅድም ምንም እንትን ምለው ነገር የለም። እኔ እሺ ብዬሻለሁ። ውስጥሽ ፍሬ ይሁን፣ ውስጥሽ ሰላም ይሁን። ደግሞ አታልቅ እሺ። እንደ ህፃን ልጅ እንደ ህፃን ልጅ ህፃን አይደላችሁም እንዴ! ህፃን ህፃን ከማ፣ ጎንሽ ለማንም አታሳይ። ጠንካራ ነው መሆን ያለብሽ። እንዴ! ከዚህ በፊት እሱ የሚያደርጋቸው ነገሮች በጣም ነው ልብ የሚጎዱት። እኔ አይደለም ቅድም ገና ቢኒ ተምሯል፣ ልጁ ተምሯል። አሁን ማታ ማታ በተናገረኝ አይነት አንዳንድ አንድ ቃላቶች ጥሎልኝ፣ ይሄም አለ ለካ የሆነ ሆነ ቃላታ አንድ አራት አምስት ቃላት ጣልልኝ። ፍሬ ያሳል ተምርሃል አልኩ፣ ለካ ውስጥ ተምሯል። እሰይ ይሄም ካለ ጥሩ ነው አልኩ። መማሩ አወቁ በዚህ ተምሮበታል። በቃ ደግሞ አንድ አንድ መንገጫገጭ፣ አንድ መላላጥ እኮ ለመልካም ነው። አንድ መገፋትም አንድ መገፋፋት አንድ መገፋት ለመልካም ነው። ወተት እንዲህ ካልተገፋ አይወጣም ቅቤ አይወጣውም። እናንተ እንዲህ ተገፍታችሁ ቅቤ ከወጣው በኋላ ቅቤ ነው። ቅቤ ማለት ስሙም ማርና ቅቤ ባይዘው ስሙ ትልቅ ነው። ማርና ቅቤ እና ቅቤ ይወጣዋል። ቅቤና ማር ሆናችሁ ነው የምትኖሩት። ሰላም ነው የምትኖሩት። ከእንግዲህ ሰላም ነው የምሆንላችሁ አንቺም በቃ ብዬሻለሁ። አልገፋፋሽም፣ አልስብሽም። በቃ እኔ ጨርሻለሁ፣ ያለኝ ነገር ጨርሻለሁ። አንቺን ኑሪልኝ። እደውላለሁ እምድ ካልሽኝ በኋላ አልሄድን ካልሽኝ በኋላ እደውላለሁ። እዚህን ካለው ደግሞ እንገናኛለን። እዚ ካለው እኔ ሰነበታለሁ ሳልሄድን። እኔ ባልሄድስ ምናምን ክርምትስ እዚህ ባሳልፍ እዛስ ብሄድ ምንድን ነው? ከልጆቼ ጋር እናንተ ከእናንተ ጋር እያዋራሁ አዎ እንገናኛለን ምንድን ነው እማንገናኘው? እንገናኛለን። እንገናኛለን ምን ችግር የለም፣ እንገናኛለን። እና ይህን ነው እንግዲህ አሁን አንቺ አንቺ ማለት ነው አሁን አሁን ማትቀባዩ ነገር ምንድን ነው የእኔ ልጅ ማትቀበዩ ምን ነገር ምንድን ነው? ትላንት ተተናገርኩት ነገር አለ፣ ወሬ መካከላችሁ ላይ ወሬ አለ። ወሬ አምሲ አመጣለሽ ወሬ አምሲ ነግርሽ ያምሲ ነግርሽ፣ ግን ወረኛው ዝም በዩ እሺ። እንደዛ አለ እንደዛ ሆነ፣ እሺ፣ ግድ የለም እኔም እስተካከላለሁ። በቃ እንደዚህ አርጊ፣ በቃ በቃ። ወረኛ ብዙውን ትል ይችላል፣ በመሃላችሁ ብዙ ወሬም ሊኖር ይችላል፣ አንዳንዴ ማለት ነው። እውነቴ ነው ቢኒ አሁን ምን እግርህ ነገር እሰማኛለህ። አንዳንዴ ሴጣን ሴጣን ያጣላል፣ ሴጣን እንዲያረጋል። አንዳንዴ የራሳችንም የስጋችንም ግፊት ያጣላናል። ብዝም ብለን በሴጣን ብቻ እናመጣለን። ዝም ብለን በሴጣን ብቻ እናመጣለን። ይሄም ሆነ ሴጣን ነው፣ ይሄ ሆነ ሴጣን ነው። ስጋዬ ነው የሚል የለም እባክህ። ስጋዬ እንዲያርጎኝ ነው እባክህ፣ ስጋ አስገድዶኝ ነው አንልም እንዴ። ሁሉ ነገር በሴጣን እንች። ሴጣን ስጋ ካልተገዛለት ስጋና ካላለው ሴጣን ይመጣል። አንዳንዴ ለስጋ መገዛት ስጋ ያስገድዳል። በሰይጣን ብቻ እናንተ የራስ ግፊትም አለ። የራስ ግፊት ማለ እሺው ታውን ሽበይን ቤት ሄደን አርፈሽ ምሳ በልተሽ ትሄጃለሽ። አሁን ያስገድድሽ ነገር የለም። አብራም እኛም እናስገድድሽ እኔ ያለው ጋር እንሂድና ምሳ በልተሽ አርፈሽ ትሄዳ። እኔ ያለው ይቻላል። አንዱን እሺ በይና ሩታ። እሺ አንዴ ከጋሽ ጋርም ከአንተ ጋርም በውጪ መገናኛት እንችላለን። አሁን ግን ወደ ቤት ልሂድ። በቃ ቤት ማንም አያስገድድሽም። ማንም አያስገድድሽም እኮ ቤት ተቀመጭ የሚልሽ የለም። አርፈሽ ቤትሽ ነው፣ ምሳሽ በልተሽ አርፈሽ፣ ቤት ካለብሽ ትሄጃለሽ። እዚህ ፋሚሊ ጋር ማለት ነው። ለምን ተጫለሽ እያሉ እየተቆጡኝ ነው የወጣሁት። ጋሽ ማግኘት አለብኝ አሁንም ድጋሚ እንድትጎጂ ምናምን ሲሉ ኛ አይደለም ጋሼም ብቻ ነው ማገኛቸው ብዬ መጣው። ሽሳቸውን ከሆነ ብለው ተቅደውልኝ ባለፈውም ያው እናንተ ስላላያችሁ ነው እንጂ ለኔ ምግብ ወደዚህ ለማምጣት መድኃኒት ለማምጣት እየተሯሯጡ ስለነበረ ነው። ጋሼ እኔ ጋሼ ይፈልግሻል ስላልከ ይሄን ቤት ቤት እና ጋር በተገናኘሁ ቁጥር ነው። ምንም ችግር የለም እኔ ውስጤ ሰላም ነው ሰላም ነው ነው። የውስጤ ደስታ አልንገረም ፊቴ እንትን ይበል እንጂ የውስጤ ደስታ አሴት ነው። ሚ ውስጤ ሰላም ነው ይለኛል። ሰላም ነው፣ ሰላም ነው፣ ሰላም ነው ይለኛል። ውስጤ ይነግረኛል። አሁንም ሰላም ነው የሚሆነው ግ ጋ በቃ ዝናብ መጥቷል። እናንተንም ዝናብ ላይ ያላቁማችሁ እኔም ወደ ቤት መሄድ አለብኝ እና በጣም ትልቅ ይቅርታ ጋሼ ለእ ምንም ችግር የለም አሁን ዝናብ እንዳይዘንብ

እና ምን ማድረግ አይቻልም፣ ቢንዬ እና ምን ምን ምን አደርጋለሁ እኔ። እነዚህ ልጆች መልሼ ይውጣቸው አለው ውጣቸው። እች ልጅ ብሶት ደርሶባታል፣ ብሶት እኮ ደርሶባታል። ቢንዬ እኔ እኮ ማረገው ነገር ነው ግራ ያገባኝ። አሁን እች ልጅ አሁን እኔ እንደ አሁን እኮ ለኔ ስታለቅ ሳራ፣ ይሄም እንዴ አመጣጤ ነው የእኔ እንትን ይዟት ነው አሁን እንዴትም እንዴት ላረግ ነኝ? ይሄ ሽማግሌ መጥቶ እንዴት ለእኔ ብላ መልሳ አሁን ደግሞ የራስዋ ነገር አንሷት የለ ወደ ወደኔ ያሳብ ደሞ ተመለሰች። የኔ ምን ነው እኔ ስቢል ነኝ ይበላኛል። ምን ማለት ዋ ነው እንግዲህ። ቤተሰቦቻችን ያው ዝናብ ነበር። ዝናቡን የሆነ ቦታ ቆይተን ድጋሚ ቪዲዮ ቀጥለናል ማለት ነው። ጋሺ ምን ትላለ? ነጌ ሌላ ቀን ነው ከነጌ ወደ ሌላ ቀን ነው። እኔ እግዚአብሔር አምላክ ያኑርልኝ እንጂ እሷ ጤንነቷ ሰላም ይሁን እንጂ እኮ እኔ ችግር የለም ነው ያልኳት። እኮ በድፍረት አልታረቅም የሚል ከብዷት ነው ለአንተ ቃል በቃል መናገር። አዎ አዎ ያንን የእኔ እንትን ይዟት ነው እንጂ ችግር የለውም እኮ፣ ምን ችግር አለው? በቃ እግዚአብሔር ያለውን ይሆናል። በቃ በዚህ እኮ ምንም ማድረግ አንችልም እንዴ፣ ምን ማድረግ። ጋሽ እያሳዘነች ብቻው ናት አሁን። አለኝ ትላለች እንጂ ሰው፣ ጋሽ እኔ አላመንኩ፣ ውስጤ ሊያምናት አልቻለም። ሰው አለኝ አለች እንጂ ሆስፒታልም የነበረው ስናይ ማንም አልነበረም። እነ አቤል ቢያንስ አቤል እና ያዩት ሌላ ሰው አላየው፣ ግን ከቪዲዮ ሌላ ሰው ነበረኝ ምናምን አለች እሷ ነው። አዎ አሁን እኮ እኔ እዛተም ልሄድ ፈልግ ነበር፣ በቃ አይሆንም አለች። ደሞ ረፍት ልታረግ ፈልጋል ልጅቷ፣ ማለትም በቃ ህሊናዋ አይምሮ እንዲያርፍ ፈልጋለች። ለምን በቃ ይሄ በሆነው ነገር ሁሉ በቃ ትንሽ ረፍት። እኔም ደግሞ በቃ ቶሎ መጣለኝ እውነት ነው። እኔ አስጨናንቄያት አሁን በዚህ ነገር ጭንቅንቅ አድርጌ አስጨናንቄ እዚህ አሁን እንትን ልላት ነው ይሄ እያለቀሰች ምናምን ብዬ በቃ። አሁን እምቢም ልትለኝ እሺም ልትለኝ፣ ግራ ነው የተጋባችሁ። ለምን የእሷ እንትን ስሜቷ በምን ገለጸችሁ? በማልቀስ ገለጸችሁ። በቃ ዲኒ ብቻዋ እንደዛ ስታለቅ ጋሽ መንገድ ላይ ልክ ነው ታራ ምን ላድርግ? እንዲህ ከኔ የበለጠማ ይመጣላታል። ያንን እኮ ችግር ሆኖባት ደሞ እንጭጭ ናቸው ልጆች ናቸው ደሞ ይሄ ነው። ይሄን ይረዱልሃል እንዴ? አይረዱም። አልተረዱልኝም። እሷ ደሞ ማለትም እውነቴን ነው ምልህ ትሻለዋለች። ጭቅላት አራ በደንብ ነው የምትሻለው። አገናዝበው ማለት ትሻለዋለች። አልደብቅም፣ በሚዲያ ፊት ማውራው ትሻለዋለች ትክለት ሻለዋለች ለምን መሰለክ? ሁልምታ በቃ እንትን አላት። በቃ ሁኔታ ታውቃለች፣ የሰው ሁኔታ ታውቃለች። እና እሱ ዝም ብሎ ነው እንትን የሚለው። አሁን አሁን ምን ሀል አጥፍቼ ነው ምን ሀል እንዲብዬ ነው ምንድን ነው? ከዚህ የበለጠ ጥፋት የለም። ጥፋት ጥፋት ነው፣ ጥፋተኛ ነኝ። ገቶ እዞ ጥኔ ጥፋተኛ ነኝ፣ ለምን አይለኝም ነው እሷ ገብተኋላ እኔ ነ የተንቀለቀልኩት፣ ጋሼ ይቅርታ፣ አንተን ራሱ አደረግከውኩ። ችግር የለም ኧረ፣ እኔ ጋር እንደውም አልሄድም፣ ከፈለ አልሄድም። ቅድም ራሱ በዝናብ ቆመን እንደዛ ስትንገላታ ውስጤ የስብር። እኔ የእኔ ዋጋ መክፈል፣ ችግር የለም እኔ በእኔ በኩል ስጋት አይደርባችሁ፣ ስጋት አይኖርባችሁ። እኔ ምንም ችግር የለም ብያለሁ በቃ በዚህ አትስጉ። እውነቴን ነው የምላችሁ። ይሄንን ነበረ ቀረኝ ይሄ ለመናገር ቀረ። ዝናቡ ደግሞ አላባራም አለን ያየኸው። ይሄ እስከምናገር ድረስ ነው በቃ። እኔ በዚህ ነገር ውስጣቸው እንዳይሸበር፣ የአንተም ውስጥ እንዳይሸበር ባይዘው። አንተነ እንትን አልከኝ አሁን። ጋሽዬ እንዲላል እኔስ ምን ይለኛል? አንጥቼው ችግር የለም። እኔ ገና ለምን ለልጆቼ ለእናንተ ለምን አመት ወራ አልመላለስም ወራ አልመላለስን ወር መመሪያ መስሎ አይታየኝም። በቃ እኔ እስከ እስከማያት ነው የሚጨንቀኝ። ደግሞ አንተ የምትመክረው ምንድነው? ወሬ ነገር አቁም፣ ወሬ ነገር ይቁም፣ ሰላም ነገር ይፈጣል። በሰላም ነገር ለሰላም ሰው ሰው ብዙ ዋጋ ይከፍላል። ለደህና ነገር ሰው ብዙ ዋጋ ይከፍላል። አይከፍልም እንዴ? ለሰላም መንገድ አይደለም እንዴ ጊዜ ሰላም ይሆናል እንዴ? ሁልጊዜ ጊዜ እነግራታለሁ ሁልጊዜ ለእሷም ሁልጊዜ ተደላደለ ይኖራል እንዴ? አይኖርም እኮ አን ትዳር ይጎረብጣል ብያለው፣ በቀደም አውርቼዋለሁ። ትዳር ይቆረቁራል፣ ደስታም አለው፣ መልካምም አለው። ይሄ ነገር ወደ ትዳሩ ወደ ትዳሩ ዓለም ሲገባ ይሄም ነገር አለ ብሎ ግዴታ ሰው ማስተዋል አለበት። ይሄ ለአንተ ትምህርት ሊሆን ይችላል ለአንዱን ትምህርት ለአንዱ ትምህርት ሊሆን ይችላል። ትዳር ዓለም ላይ ሲገባ ይሄ ነገር ያጋጥማለህ፣ ይሄም ነገር አለ። አንተ ራስህ ትማርበታለህ አትማርበትም። ትክክል ነገር ነው። ትምህርት ነው። ትምህርት ነው። ሰከን እስከሚሉ እስከሚበስሉ ገና ብስል ብለው ይብሰሉ ጋሽዬ ስትታይ እኮ ልጅቷ ወደ ቤት ቤቷን ትፈልጋለች፣ ነው መታረቅ ትፈልጋለች ፊቷ ላይ ማለት ነው። ግን የሀብርሽን ውሳኔ ነው በቃ ማየት የፈለገች እሱ ሊያሳምናት አልቻለም። ጋሽዬ ያ ነገር እንጂ አሁን ሩታ ቤት ብትመለስ የሰላም ህይወት ብትኖር አሁንም ደስተኛ ናት። ፊቷ ላይ ጋሺ መመለስ ትፈልጋለች። የእሱ ውሳኔ ገብቶኛል አሁን ማለት ነው እንዴት መሰለህ ይሄ ቻሌንጅ አሁን በማመጣ በእነሱ ላይ አይደለም። እነሱቱ በአንድ ቀልብም በአንድም ልብ አሉ፣ በአንድ ሁኔታ ነው፣ አንድ ሀሳብ ላይ ነው አሉት። ግን እኔ እኔ ቻሌንጅ ነው የሚሆንብኝ። ቻሌንጁ ደግሞ እሻገረዋለሁ፣ አሁን እኔ ላይ ያለ እኔ አስተካክለዋለሁ፣ የሚል አላማ ውሰዱ። በቃ በእኔ ያልፍም እኔ ነው የሚያስተካክለው። እግዚአብሔር አምላክ ይረዳኛል፣ በሙሉ ልብ አስተካክለዋለሁ። አሁን ከሰማን ጋሽ አብርሽ ጋር ችግር የለም። በቃ በቃ በቃ በቃ።